ቱርክ ቪዛ ላይ አዳዲስ ስራ ቪዛ መስፈርቶች ተጨምረዋል። እንዴት ናችሁ ኢትዮ ትራቭሎችን ነን ከቪዛ ኢሚግሬሽን ፓስፖርት አለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ለእናንተ ይጠቅማሉ ወሳኝ ናቸው ብዬ ያሰብኳቸው መረጃዎችን ወደ እናንተ እናደርሳለን ዛሬም ምነግራችሁ የቱርክ የጉብኝት ቪዛ የ2025 አዳዲስ መስፈርቶችን እነግራችኋለሁ ማለት ነው ስለዚህ ከእናንተ የሚጠበቀው ሰብስክራይብ ማድረግ የድወውል ምልክቷን ተጫኑ እንዲሁም ደግሞ ጥያቄ ሀሳብ አስተያየት ካላችሁ ላኩልን ላይክ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። በነገራችን ላይ በቴሌግራም ቻናላችን ላይ ገብታችሁ የስራ ቪዛዎችን ታገኛላችሁ። ወደ ተለያዩ ሀገራት ለስራ መሄድ የምትፈልጉ ሰዎች ካላችሁ በቴሌግራም ቻናላችን ማግኘት ትችላላችሁ። የቴሌግራም ቻናላችንን ዲስክሪፕሽን ላይ አለ። የቴሌግራም ትክክለኛው የኢትዮ ትራቭል የቴሌግራም ቻናላችንን ስለምታገኙ በየቀኑ የስራ አማራጮችን ታገኛላችሁ እዛ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ወደ ተለያዩ ሀገራት የስራ የኤምባሲ መረጃዎችን በፍጥነት ለማግኘት እነሱ በጣም አመቺ ናቸው። ዛሬ የምነግራችሁ የቱርክ የጉብኝት ቪዛ ምን ምን መስፈርቶች አሉት፣ አጠቃላይ ስለ ቱርክ ያለውን ሁኔታ በስራም በጉብኝትም በሕክምናም መሄድ ለምትፈልጉ ሰዎች ይሄ መረጃ ወሳኝ ነው። እንዳያመልጣችሁ፣ ሙሉን አዳምጡት። የሚታወቀው የቱርክ ኤምባሲ አዲስ አበባ ያለው ስና ፕላዛ ማለት ነው። በተለያዩ መንገዶች ወደ ቱርክ ለሚሄዱ ሰዎች በጉብኝት፣ በትምህርት፣ በስራ፣ በህክምና በተለያዩ መስፈርት ለኤክስፖ ጨምሮ ለሚሄዱ ሰዎችን በተለያዩ መስፈርቶች ኢምባሲው ቪዛ ይሰጣል። ከዚህ መካከል ላለፉት በርካታ ጊዜያት የቱርክ ኢምባሲ ቪዛውን የሚሰጥበትን ሪኳርመንት አልቀያየረም። ነገር ግን ቪዛ አንዳንዴ ይቆያል፣ አንዳንዴ ደግሞ ያቆማሉ። ሙሉ በሙሉ ቪዛ የቆመባቸው ጊዜ ነበረ፣ ማለትም ቪዛ የማይሰጥበት ጊዜ ነበረ። አሁን ግን ቪዛ እየተሰጠ ነው። ቪዛ እየተሰጠ ያለው በጉብኝት በትምህርት በስራ በሕክምና በነዚህ መስፈርቶችና ኤክስፖ ቱርክ ላይ ኢስታንቡል ወይንም አክራ ላይ ሲዘጋጅ፣ እነዚያ ያዘጋጁ ሰዎች ኢንቪቴሽን ሌተር ልከው እዚህ ካሉ ድርጅቶች ጋር ወደ ቱርክ የሚሄዱ ሰዎች አሉ። ኤክስፖን ለመሳተፍ ደግሞ ለ15 ቀን ለወር ለአንድ ሳምንት አካባቢ የሚሄዱ ሰዎች አሉ። ለነሱም ቪዛ እየተሰጠ ይገኛል። አሁን ባለው ሁኔታ ግን የቱርክ ኤምባሲ በ2025 አሁን ቀጥታ ስቴትመንት ያስፈልጋቸዋል። እነዚህ ዶክመንቶችን ማሟላት አለባችሁ ብለዋል። እነማናቸው ዶክመንቶቹ? መሪያ ጊዜ የቱርክ ኤምባሲ የሚያስፈልጉ መስፈርቶችን ብለው ካስቀመጣቸው መካከል በዘጠና ቀናት የቪዛ ቆይታ ነው። በእነዚህ የዘጠና ቀናት የቪዛ ቆይታ ውስጥ አሁን ላይ የአንድ ዓመት ቪዛ ብቻ ነው የሚሰጠው። የጉብኝት ቪዛው ለአንድ ዓመት ነው የሚመታላችሁ። በተጨማሪም ደግሞ የሁለት ወር ኤክስቴንድ ቪዛ ብቻ ነው ያለው። ኤክስቴንድ በየሁለት ወሩ። ለምሳሌ አንድ ሰው የአንድ ዓመት ቪዛ ከያዘ በኋላ የቱርክን ወደ ኢትዮጵያ መመለስ ይችላል። ተመልሶም ወደ ቱርክ ትኬት ብቻ ቆርጦ መሄድ ይችላል። ስለዚህ አንድ ሰው ቪዛ ሲያመለክት የጉብኝት የአንድ ዓመት ቪዛ ነው የሚመታለት ማለት ነው። በትምህርት ለሚሄዱ ደግሞ የሁለት ዓመት፣ የአንድ ዓመት እንዲሁም የስድስት ወር እንደ ኮርሱ እንደሚወስደው የትምህርት አይነትና ዩኒቨርሲቲው እንደሚሰጠው ኢንቪቴሽን ሌተር ይወሰናል። ስለዚህ እናንተ ማረግ ያለባችሁ ነገር በትምህርት ወይንም ደግሞ በስራ ወይንም በጉብኝት የምትሄዱ ሰዎች ቪዛችሁን የሚወስድ የሚወስነው በትምህርትና በ ስራ የምትሄዱ ሰዎች ኢንቪቴሽን ሌተራችሁ ይወስናል። ቪዛችሁ የአንድ ዓመት፣ የሁለት ዓመት፣ የአምስት እንደዛ እያለ የሚወስነው ኢንቪቴሽን ሌተራችሁ ነው። የጉብኝት ግን ራሱ ኤምባሲው ያስቀመጠው የአንድ ዓመት ቪዛ ነበረ በፊት ላይ፣ የሁለት ዓመት ነበረ። አሁን ግን ወደ አንድ ዓመት ዝቅ አድርገውታል ቪዛው ተቀንሷል ማለት ነው። ስለዚህ የቆይታችሁ ጊዜ አንድ ዓመት ይሆንና ነገር ግን ኢትዮጵያ በገባችሁ በወጣችሁ ወይም ደግሞ ከቱርክ ወደ ሌላ ሀገር ላይ ስትሻገሩ በዚህ አንድ ዓመት ውስጥ ብቻ የቪዛ ቆይታችሁ ቱርክ ላይ ይሆናል ማለት ነው። የሚያስፈልጉ መስፈርቶች አሉ። እነዚህ መስፈርቶች የመጀመሪያው ነገር ሰባት ሺህ ዶላር ብቻ ነው። ሰባት ሺህ ዶላር ማለት በኢትዮጵያ አሁን ባለው ምንዛሬ ማድረግ ትችላላችሁ። በተለያዩ ባንኮች የተለያዩ አይነት ምንዛሬዎች አሉ። ስለዚህ እናንተ በሚመቻችሁ ባንክ ይሆናል ምንዛሬው ሰባት ሺህ። በኢትዮጵያ ብር ደግሞ ባንክ ስቴትመንት ማዘጋጀት አለባቸው። አንድ ሚሊዮን ብር በቂ ነው። በፊት ላይ እስከ 5 ሚሊዮን ብር እየተባለ ነበረ፣ 3 ሚሊዮንም ተብሎ ያውቃል። አሁን ግን አንድ ሚሊዮን ብር ድረስ በቂ ነው። ትራንዛክሽኑ ግን አሪፍ መሆን አለበት። ያንን ማሳየት ይጠበቅባቸዋል። ሌላኛው ደግሞ በ ቱርክ ኤምባሲ የሆቴል ቡኪንግ ማሳየት ይኖርባቸዋል እነዛ የተከፈለበትን ማሳየት ይጠበቃል። ከእናንተ በተጨማሪም ደግሞ የአየር ትኬት ደርሶ መልስ የአየር ትኬታችሁን መቁረጥ ይጠበቅባቸዋል። እነዚህን ማሟላት አለባችሁ። የጋብቻ ወረቀት ያስፈልጋቸዋል። የጋብቻ ወረቀት የሚያስፈልጋችሁ ባለትዳርና ኢትዮጵያ ውስጥ ካምፓኒ ወይም ድርጅት ካላችሁ ንግድ ፍቃድ ያስፈልጋችኋል ማለት ነው። እነዚህን ዶኩመንቶችን በእናንተ በኩል አሟልታችሁ ብትመጡ ወልከም። ነገር ግን እነዚህን ዶኩመንቶችን ብቻ ሳታሟሉ፣ ነገር ግን በኢትዮ ትራቭል ለምሳሌ የባንክ ስቴትመንት ብቻ ይዛችሁ ከመጣችሁ በእኛ በኩል እነዚህን ሙሉ የቀሩትን ዶክመንቶችን አስተካክለን በእኛ በኩል ቪዛ እንድታገኙ ማድረግ እንችላለን። ነገር ግን በእናንተ በኩል ዶክመንት አሟልታችሁ ከመጣችሁ መቶ ፐርሰንት ቪዛ ታገኛላችሁ። ስለዚህ እርግጠኛ የሆንባቸውን መረጃዎችን ብቻ ወደ እናንተ ስለምናደርስ ከእናንተ የሚጠበቁ ዶክመንቶችን እነግራቸዋለሁ ማለት ነው። የመጀመሪያው የባንክ ስቴትመንት ያስፈልጋቸዋል። ትራንዛክሽኑ አሪፍ የሆነ የ7000 ዶላር የባንክ ትራንዛክሽን እና ስቴትመንት ያስፈልጋቸዋል። ሁለተኛ ነገር ደግሞ የሚያስፈልጋችሁ ፓስፖርታችሁ የአንድ ዓመት ኤክስፓይር ዴት ያለው መሆን አለበት። እሱን ማሟላት ግዴታ ከእናንተ ይጠበቃል። ሌላኛው ነገር ደግሞ የሚያስፈልገው የሆቴል ቡኪንግ ነው። ሆቴል ቡኪንግ ስታሟሉ ከእናንተ የሚያስፈልገው ነገር የተከፈለበት መሆን አለበት። በቱርክ ወይንም አክራ ከተማ ላይ በምታርፉበት ከተማ ላይ የተከፈለበት መሆን አለበት ማለት ነው። በመጨረሻ ደግሞ የእናንተ የጋብቻ ወይም ደግሞ ንግድ ፍቃድ ያስፈልጋቸዋል። ያገባችሁ መሆናችሁን ወይም ደግሞ ያላገባችሁ መሆናችሁን የሚያሳይ ዶክመንት ያስፈልጋቸዋል ማለት ነው። እነዚህ ዶክመንቶች ለጉብኝት ቪዛ ነው። በትምህርት ቪዛ ደግሞ ለምትሄዱ ሰዎች የትምህርት ኢንቪቴሽን ሌተር ከተቀበላችሁ ዩኒቨርሲቲ ወይም ደግሞ ኮሌጅ ያስፈልጋቸዋል። እሱን ይዛችሁ ወደ ኤምባሲ ትገባላችሁ። በህክምና በህክምናም ለምትሄዱ ኢንቪቴሽን ሌተር ያስፈልጋቸዋል ማለት ነው። እነዚህን ዶክመንቶች ማሟላት ከናንተ ግዴታ ነው ስለዚህ እነዚን ለማሟላት ዝግጁ መሆን አለባችሁ ማለት ነው በተጨማሪና ወሳኝ መረጃ መነግራችሁ ነገር ምንድን ነው በኢንቪቴሽን ሌተር ወደ ቱርክ ኤምባሲ ስትገቡ ኢንተርቪው ግዴታ ነው ኢንተርቪው የምትገቡት ለምንድን ነው በሁሉም የኢንተርቪው ያለው በኢንቪቴሽንም ስትሄዱ በጉብኝትም ስትሄዱ ኢንተርቪው አለ። በጉብኝት በትምህርትም ስትሄዱ ኢንተርቪው አለ። ስለዚህ በሁሉም የቪዛ መስፈርቶች ላይ ኢንተርቪው አይቀርም። ነገር ግን ኢንተርቪው ለኢንተርቪው ብቁ የሚያደርጋችሁን መልስ በእኛ በኩል ማግኘት ትችላላችሁ። ስለዚህ ያንን አሬንጅ እናደርግላቸዋለን ማለት ነው። ስለዚህ ከናንተ የሚጠበቀው የወረቀት ዶክመንቶችን ካሟላችሁ ቀሪውን ለእኛ ተውት። በእኛ በኩልም ኢቭን ደግሞ በእኛ በኩልም ባትሄዱ እንኳን በኢትዮ ትራቭል የቴሌግራም ቻናል ላይ ያገኛላችሁ፣ ዲስክሪፕሽን ላይ ባለው የቴሌግራም ቻናል ማለት ነው። ስለዚህ እዛ ገብታችሁ እነዚህን መረጃዎችን ማግኘት ትችላላችሁ። በተጨማሪ ግን ማወቅ ያለባችሁ ነገር በቱርክ ኤምባሲ አሁን ባለው ሁኔታ ቪዛው ከሁለት ዓመት ወደ አንድ ዓመት ተቀንሷል ማለት ነው። የሁለት ዓመት ቪዛ ነበር በፊት የሚሰጡት አሁን ግን የአንድ ዓመት ቪዛ ብቻ ነው እየሰጡ ያሉትና ያንን አገልግሎት በእኛ በኩል ማግኘት ይችላላችሁ። እንዲሁም አሁን ያለው የቪዛ ሲስተም ያው ስለ ቪዛ ያለው የክፍያ ሲስተም እነግራችኋለሁ። ለምሳሌ በቱሪስት ቪዛ ከ100 እስከ 200 ዶላር ድረስ ትከፍላላችሁ በቱሪስት ቪዛ ለኮቴ ስትገቡ፣ እንዲሁም ለአሻራ የተለያዩ ክፍያዎች አሉ፣ ከዛ በኋላ የምትከፍሏቸው። እንዲሁም ደግሞ ለትምህርት ወደ ቱርክ ኢምባሲ ስትገቡ በኢንቪቴሽን ሌተር ነው የምትገቡት። ያው የትምህርት ሲሆን ከሁለት መቶ እስከ አራት መቶ ዶላር ድረስ ልትጠየቁ ትችላላችሁ። በተጨማሪም ደግሞ በ በቱሪስት ቪዛ የአንድ ወር ወይም የሁለት ወር ቆይታ በቱርክ ለማድረግ ስትፈልጉ የምትከፍሉት ከ50 ዶላር እስከ መቶ ዶላር ድረስ ትከፍላላችሁ። ተጨማሪ የቪኤፍኤስ የክፍያ ሲስተሞች አሉ። ያ ማለት ለአሻራ፣ ለሜዲካል፣ ለተለያዩ ለኮቴ ክፍያዎች ከ20 እስከ 30 ዶላር ድረስ ሊያስከፍሏችሁ ይችላሉ። ልክ እንደ አሳይ ለማድረግ ወይንም ደግሞ እንደ እዛ ለመመዝገብ ዶክመንቶቹን ለማጣራት የምትከፍሏቸው ክፍያዎች ናቸው እነዚህ። አብዛኛው ጊዜ ግን በኤጀንቶች በኩል ነው እነዚህ አይነት ክፍያዎችን የሚፈጽሙላችሁ። አጠቃላይ የጉብኝትና የህክምና ቪዛ ከአስር እስከ አስራ አምስት የስራ ቀናት ይወስዳል። በእነዚህ ቀናቶች ውስጥ የህክምናና የጉብኝት ቪዛ መልስ ይሰጣላችሁ ይሰጣችኋል። ስለዚህ አስቸኳይ ቪዛ ደግሞ ለምሳሌ ልክ እንደ ኤክስፖ ለመሳተፍ ከሆነ ከሶስት እስከ አምስት ቀን ቪዛችሁን አፕላይ አድርጋችሁ ታገኛላችሁ ማለት ነው። ስለዚህ ቦሌስና ፕላዛ ባለው ኤምባሲ ሄዳችሁ በአካል ቪዛችሁን አፕላይ ብታደርጉ በራሳችሁም ትችላላችሁ፣ በእኛ በኩልም አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን አገልግሎቶችን በነዚህ አስቸኳይና መደበኛ ቀናቶች የቪዛ ሲስተም ማግኘት ትችላላችሁ ማለት ነው። የምርመራ የምታደርጉት ለምሳሌ በኢቪዛ ኢትዮጵያ ውስጥ ገና አልተጀመረም። ኢስት አፍሪካ ውስጥ ሙሉ በሙሉ ኢቪዛ በቱርክ አልተጀመረም። በሌሎች ሀገሮች ወደ ሰባት የሚሆኑ ሀገሮች ብቻ ናቸው። በአፍሪካ ውስጥ ያላቸው እንደ ደቡብ አፍሪካ፣ ኢጅፕት፣ እንዲሁም ሞሮኮ፣ ታንዛኒያ እነዚህ ሀገሮች ላይ ማለት ነው፣ ናይጄሪያን እነዚህ ሀገሮች ላይ ኢቪዛ ታገኛላችሁ ማለት ነው። በተጨማሪ ግን የኮቪድ-19 ምርመራ ታደርጋላችሁ፣ የወባ ምርመራ ታደርጋላችሁ፣ ባንክ ስቴትመንት ያስፈልጋቸዋል። የስድስት ወር ወይም ደግሞ የአንድ ዓመት ፓስፖርት ያስፈልጋቸዋል ማለት ነው። እነዚህን ዶክመንቶችን ማሟላት ከእናንተ ይጠበቃል ማለት ነው። እንግዲህ በደንብ ያብራራዋላችሁ ይመስለኛል። ስለዚህ እዛ ሂዳችሁ ስለ ዶክመንቶቻችሁ አጣርታችሁ ቪዛችሁ ማግኘት ይችላላችሁ ማለት ነው። በመላው ዓለም ላይ ያላችሁ የኢትዮ ትራብል ቤተሰቦች በመላው ዓለም ላይ ያላችሁ ኢትዮ ትራቭልን ሰብስክራይብ አድርጉ፣ ላይክ አድርጉ። የቪዛ መረጃዎችን ታገኛላችሁ። እንዲሁም ደግሞ ፈጣን የሆኑ የቢዝነስ መረጃዎችን ታገኛላችሁ ማለት ነው። በኢትዮ ትራቭል በኩል የምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች፣ ተቋሞች በሙሉ ደውሉልን፣ እኛን ማግኘት ትችላላችሁ፣ እናስተዋውቅላችኋለን። ኢትዮጵያ ውስጥ ያላችሁ ድርጅቶች፣ ተቋሞች እንግዲህ ደውሉልን። እንዲሁም ደግሞ ኦንላይን ላይ የምትሰሩ ሰዎችም ደግሞ እኛ እቃዎቻችሁን እንድናስተዋውቅላችሁ የምትፈልጉ ድርጅቶች እንግዲህ እኛን እኛ ጋር በመምጣት ምርትና ማስተዋወቅ ትችላላችሁ ማለት ነው። ይህንን ኢንቫይት አደርጋችኋለሁ። በተረፈ ኢትዮ ትራቭል የቱርክ የቪዛ ሲስተም እና ቱርክ ቪዛ የምትፈልጉ ሰዎች በእኛ በኩል የቪዛ አገልግሎት ታገኛላችሁ ማለት ነው። መልካም ሁሉ በእያላችሁበት ተመኘን። ባባይ